ደማስቆ ሰፊው ትልቁ ማራኪው የዑመያድ አደባባይ በሕዝብ ተሞልቶ ሲጨፈር ሲቦረቅ ሲዘፈንበት አድሮ አነጋ። ያም ሰፊ አደባባይ ከ661 እስከ 750 እንደ ግሪጎሪያኑ አቆጣጠር ነው። ከቀይ ባህር ግርጌ አፍሪቃ እስከ ስጳኝ ከመካ እስከ ቡርጉዱ ፈረንሳይ የሚደርሰውን ሰፊ ክፍለ አህጉር በገዛው በሙስሊሞቹ ጠንካራ ስርወ መንግስት ስም ዑመያድ ተብሎ የመሰየሙ መላ በእርግጥ የአረብ ሙስሊሞችን ታላቅ ገድል ድል ለመዘከር ነበረ። ከትናንት ማታም እስከ ዛሬ ማርፈጃው ደማስቆችን ያስጨፈረው ግን የአሜሪካው ፕሬዝደንት ሪያድ ሳዑዲ አረቢያ ላይ ያወጁት ውሳኔያቸው ነበረ። ከአዲሱ የሶሪያ መንግስት ጋር ግንኙነታችንን ወደ ነበረበት ለመመለስ እየጣርን ነው። ግንኙነቱ ከፕሬዚደንት አህመድ አልሻራዕ ጋር ባደረጉት ውይይት፣ ውጭ ጉዳይ ሚኒስትር ሩቢዮ ቱርክ ውስጥ ከሶሪያ ውጭ ጉዳይ ሚኒስትር ጋር ባደረጉት ግንኙነት ተጀምሯል። ስለ ሁኔታው ከአልጋውራሽ ልዑል መሐመድ ጋር በገጽ ከቱርክ ፕሬዚደንት ኤርዶሃን ጋር በስልክ ከተነጋገርኩ በኋላ ሶሪያዎች እንደ አዲስ እንዲጀምሩ በሶሪያ ላይ የተጣለው ማዕቀብ እንዲነሳ ወስኛለሁ። አሌፖም ቦረቀች። የዩናይትድ ስቴትስና የሶሪያ መሪዎች ፊትለፊት ተገናኝተው ሲነጋገሩ ከ25 ዓመታት ወዲህ የትራምፕና የአል ሻራዕ የመጀመሪያው ነው። ትራምፕ ፖለቲካ ዲፕሎማሲን ከንግድ ምጣኔ ሐብት በቀየጠው ጉዟቸው ለሳዑዲ አረቢያም የ142 ቢሊዮን ዶላር የጦር መሳሪያ ለመሸጥ ተስማምተዋል። ሳዑዲ አረቢያም ዩናይትድ ስቴትስ ውስጥ 600 ቢሊዮን ዶላር ሥራ ላይ እንድታውል የሪያድ ገዢዎችን አግባብተዋልም። የአውሮጳ ምክር ቤት የውጭ ግንኙነት ጥናት ተቋም አጥኚ ኢሜሊ ታሲናቶ እንደሚሉት ግን ትራምፕ የጠየቁት ሪያዶች ቃል ከገቡት በላይ ነበረ። ሳዑዲ አረቢያ በሚቀጥሉት አራት ዓመታት ዩናይትድ ስቴትስ ውስጥ ለንግድና ለሙዓለ ንዋይ ፍሰት 600 ቢሊዮን ዶላር መድባለች። የዩናይትድ ስቴትስ ፕሬዝደንት የጠየቁት ግን ሳዑዲ አረቢያ አንድ ትሪሊዮን ዶላር እንድትመድብ ነበር። ቀጠርም ከዩናይትድ ስቴትሱ ግዙፍ ኩባንያ ቦይንግ 200 አውሮፕላኖች ለመግዛት አቅዳለች። ትንሽቱ ደሴት የሰማይ ላይ ቤተ መንግሥት የተባለውን ልዩ አውሮፕላን ለትራምፕ ሸልማለች። የተባበሩት አረብ ኤምሬቶችም የጦር መሳሪያን ጨምሮ ብዙ ቢሊዮን ዶላር የሚያወጣም የአሜሪካ ሸቀጥ ለመሸመት ተዘጋጅታለች። ትራምፕ ለኢራንም ቢሆን ከሪያድ ያስተላለፉት መልእክት ለስለስ ያለ የሚባል አይነት ነው። ኢራን አሸባሪዎችን መርዳቷን ካቆመች የኒውክሌር መርሃ ግብሯን ካቋረጠች፣ ትራምፕ እንዳሉት ከቴራኖች ጋር ለመስማማት ዝግጁ ናቸው። ስለ ጋዛ እልቂት ግን ትራምፕም አስተናጋጆቻቸውም በይፋም ብዙም ያሉት ነገር የለም። መከረኛው የጋዛ ሕዝብ ግን ዛሬም እያለቀ ነው። ዘገቦች እንደጠቆሙት ሪያድ ላይ የቢሊዮነ ቢሊዮናት ሽያጭ ግዢው ሲቀለጣጠፍ ውዳሴ ሙገሳው ሲፈስ ዛሬ ጋዛ ውስጥ ሰባ ፍልስጤሞች ተገልለዋል። ትራምፕ በዚህ ጉዟቸው እስራኤልን አለመጎብኘታቸው ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ገሸሽ ገለል የማድረጋቸው የሩቅ ምልክት ነው እየተባለ ይተረጎም ብዙ ይተነተን ይዘረዘርም ይዟል።